ከፍቶ ቆያ ይመስለኝ ባይኖር አለው የሚለኝ ምክንያት ሆነልኝ። ከላይ ዘመን ራሴን እንዳይ ከፍቶኝ ቆያ ይመስለኝ ባይኖር አለው የሚለኝ ምክንያት ሆነልኝ። ከላይ ዘመን ራሴን እንዳይ ጊዜ ማ ጊዜ ሲሆን የባለጊዜ ወትሮው በአለም የጸና ሰላም ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ውድ አትጠገብ ይችላል ቤተሰቦች የእናንተ አትጠገብ ነኝ ይል እንግዲህ ዛሬ በሌላ በአዲስ ቪዲዮ ተመልሼ ከች ብዬ ብዬላችኋለሁ ማለት ነው። ብዙ ብዙ ብዙ ቤተሰቦቻችን ቶፊቅና እንቺ የጠፍታችሁ ነው ለምን ረማት መጡልና ናፍቃችሁና የሚል በጣም ብዙ ሜሴጆች ኢንቦክስ ላይ እያየው ነበረ። ና እንግዲህ ዛሬ ተመልሰ መጣንላችኋል። ናፍቃችሁናል፣ ተናፍቃችሁ ነበረ። እንኳን ደህና ቆያችሁን። ዛሬ ወደ መጣውበት ቪዲዮ ከመግባቴ በፊት መቼም ሁላችሁም ሰምታችኋል፣ ቶፊቅም ሼር አድርጎት ነበረ ወሎ ላይ የተከሰተውን ረሃብና ድርቅ ሁላችንም እንደምናውቀው በጣም አስከፊ ሁኔታ ላይ ናቸው። የወሎ ወገኖቻችን፣ ህዝቦቻችን፣ እናት፣ ልጅ ብቻ በጣም አስከፊ ሁኔታ ላይ ናቸው የወሎ ህዝቦች። እና ወደ ወሎ ለመሄድ ጉዞ አስበናል። ቶፊቅ ምንትን ብሏቸዋል መሰለኝ፣ ኮሚኒቲ ላይ በቀደም የፖስተውን አይታቸዋል እና እኔም እንግዲህ ለመጀመሪያ ጊዜ ነው በእርግጥ ይጃለው ከስንት ዓመት በፊት ግን ብዙ አልቆየሁምና፣ እስኪ ሄደን ወገኖቻችን እናግዝ፣ ወገኖቻችን እንርዳ ብለን በቅርቡ ወሎ ጋር ለመሄድ አስበናል። በወሎ ላሉ ለተጎዱ እህት ወንድሞቻችን፣ እናቶቻችን፣ አባቶቻችን እንድረስላቸው ብለን ልንሄድ ነውና ከታች እስኪ ሊንኩን አስቀምጥላችኋለሁኝና መርዳት የምትፈልጉ ሰዎችም ወገኖቻችሁን መርዳት ትችላላችሁ። እና ያው እንዳልኳችሁ በገንዘብ ብቻ አይደለም ግዴታ መርዳት ያለብን ወገኖቻችን፣ ያው በአልባሳትም ካላችሁ ጸሎትም ራሱ በጣም ትልቅ ነገር ነው ለነሱና፣ እስኪ ለማንኛውም የዋትሳፕ ግሩፕ ግሩፕ ተዘጋጅቷልና እዛ ላይ የገባችሁ እዩት፣ ሊንኩን ከታች አስቀምጥላችኋለሁና፣ እስኪ በእግዚአብሔር ፍቃድ ሰሞኑን ሂደን ወገኖቻችን እንጎበኛቸዋለን ብለን አስበናል። ወደ ዛሬ ቪዲዮ ቪዲዮአችሁ ልምጣላችሁና በቀደም መቼም ቶፊቅን እንዴት እንዳረኩት በዱቄት በከሰል ምናምን ቤተሰቦቻችን አይታችኋል ይቅር ማይባል ግፍ ነው የሰራውበት ግን ከጋርዶ አልባሰብኝም እሱ ከሚሰራቸው ፕራንኮች አልባሰብኝም ምን ከማስለቀሱ እና ሰሞኑን የሆነ ጊፍት ሰጠው የነበር እንዳያችሁት እና እኔ ብድር የለምን አልመልስም ብዬ ለቶፊቅ ቆንጆ ስጦታ ገዝቼ ይዤ ልትመጥቻአለው ማለት ነው ላሳያችሁ አላሳያችሁ አሁን ነው እሱ ጋር አብራችሁ ብታዩት ይሻላል፣ እሱ ሲከፍቱ አብራችሁ ብትከፍቱ ይሻላልና እስኪ የቶፊቅን ስጦታ እንስጠው። ለመጀመሪያ ጊዜ ነው ለቶፊቅ ስጦታ ተሰጠውና ድበን ቅር ቅር እያለ ነው። ይሄ ቅር አይቅር ቢያንስ ግማሹን አግዘኝ በሽር ንግሰው የሽር እንት ጭንቅላቴ እና ለማንኛውም ምንላችሁ ፈልጌ ነው ይምጣና እስኪ ጊፍቱንም ይየው።

አፍቀኛ፣ ላይለው ሰውናፍቄ ችዬ እንዴት ዝምላለው ሰብ ፈጥሬ በምክንያት አይለ ሰላም። እንዴት ናቸው ውድ ቤተሰቦቻች በዛው የሆኑ ሰዎች እየጠየቁኝ ነበር፣ ኢንስታግራም ኢንቦክስ ላይ ቶፊቅ ግን ፋና ሙት ወይ ነበር። አሞጓታ ዛሬ ደግሞ ከእነ ጫፎ የነው ብተኛዋ አንድ ግፍታ አዘጋጅቼልሃለሁ። ማየት አይቻልም። አይ እንትን ትጨፍናለህ። መጀመሪያ ተጨፍኗል፣ አልቆ። አዎ ዙር። እሺ፣ ወደ እዛ ለቤተሰቦቻችን ላሳያቸው። እንኳን ስጦታ ልትሰጥ ነው። ያው እንደዚህ አይነት ነገር ብዙም አልተለመደም። በጣም እንትነሽ ቋጣሪ ናትና፣ አይ እዚህ ጋር ነው፣ እነሱ ጋር ነው እያዋራችሁ ያለሁት። ምንድነው ምንድነው ያየሁት? ከማሪና እስኪ ጥሩ ነገር እንጠብቃለን። አሪፍ ነገር ነው፣ ወዳችሁታል። እያሳየሻቸው፣ ዝብ ዝብ፣ እንዴ፣ ማን ዋው፣ ዳኒ እየቀለድ ፕራንካው እንዳትይ፣ ወአሃ እመልሳለሁ ትለኝ ይሆናል እኮ እያ በጣም ያምራል። እግዚአብሔር ለኔ እንትን እየቀለድኩ፣ አራተኛ ዓመታችን ደርሷል። በዚህ አጋጣሚ እና በዚህ በቅርብ ነው፣ መግቢያው ነው ገና። ለብሼ የሚመጣው ምናምን ያልኩት ጫማ ታይፖቹ ናቸውና ፈልጌ አፈላልጌ ነው የገዛሁት። አይ የአምራ እንዴት ነው? ወዳቻ ኦኬ ቲንክ ነው፣ በኋላ ትለካታለህ። አይ ከምር በጣም ወድጃዋለሁ። አንቺ እንደዚህ ማሰብ ጀምረሽ ያምራ፣ በትልቁ እጠብቃለሁ ማለት። እኔ ምን ልስጣት? ኮሜንት ላይ ጻፉልኝ፣ ለቀጣይ አትጠገብን ይሄን ሰርፕራይዝ። አይፎን ለምን አትወጭ አይፎን አይፎን አይፎን አይደለ? የያዘችው 15 ፕሮ ማክስ ነው። ስለዚህ ለምን አናደርገዋል? አይ ሌላ አይፎን ስለያዘች ሌላ ስጦታ ስጧት። ኮሜንት ላይ አስቀምጡ፣ አደራችሁ። ደና ደና ነገር አስቀምጡ ቤተሰቦቻችን። እኔን የማይጎዳ እኔን የሚጠቅም ይሻላል። እያዩት አይደለ? አሁንስ ትንሽ አይኔ ስላመመኝ ነው። እዚህ ጋር ተፈናጥሮ እንጨት መጥቶ ለዛ ነው ማለት ነው። ምን ባድርግሽ አልሻል? ደሞ እዚህ ጋር ታቶ ምናምን አትነቀሽ እሺ? ለቀጠ አይንህን፣ ምንድን ነው እዚህ ጋር ላጋፍጣት ነበረ። ከምር በጣም ወድጃው አለን። እግዚአብሔር ያምራል፣ ቆንጆ ነው። አሁን ምን እናደርጋለን መሰለህ እኔ እንግዲህ ያለኝን ንብረቴን ገንዘቤን ኢኮኖሚ ነው አሟጥጬ የገዛሁት ለአንተ ብዬ በማሰብ ኦኬ። እየሰማሁሽ። ስለዚህ ለብሰ አሳይልኝ ለብሰ በታሳ ይለበስ ቁጥር ግን ልክ ቁጥር ነው። ስንት ቁጥር አለ? ሀሳቡት እኔ አርባ ስምንት ጫማ የምለብስ ልጅ ነኝ ይሄ ግን አርባ ሦስት ነው አታውቀኝም አርባ ሁለት ነው የእኔ ቁጥር ስንት ነው አርባ ሁለት እንደ ሰው ወግ ቢደርስ ረዘም ያለ ቁጥር ብትለብስ ይሄ እኮ ለእኔ ልኬ ይሆነኛል ለካ አንድ እግሩን አንተ አንድ እግሩን እኔን ለካ አንተ በዛኛው በኩል ያለውን የማሪና መጫወቻ አሉና መጨረሻ ሰላሳ ስምንት ነው ሊለብሰው። ዋው ዋው ጋይስ ዋው! እንዴት ነው ያምራል። ጣም ነው አሜዚንግ። ስለዚህ ላንቺም ለኔም እንዴት አላረፍኩ እ አንዱ ለልስቶ ዋው ዋው፣ እግዚአብሔርን ያምራል አይደለ? ዋው ዋው፣ ወደናል ወደናል። ሱሪው ረዘመ የምትሉ ትኖረዋላችሁ። ፋሽን ነው። ሱሪ አያውቁም እያልካቸው ነው አይደለም? የሆነ ሰዓት ኮሜንት እያዩ ነበርና ሱሪው ሰፋ ምናምን ነው። ፋሽን ስለሆነ እንዴት ነው ያምራል። እውነት በጣም አንድ ይጨፈርበት፣ ይደነስበት እና ቤተሰቦቻችን ጊፍት እንደወደደው ተስፋ እናደርጋለን። በጣም በጣም በጣም ወዶታል። ታንክ ዩ በለኛ። እንዳመስግነኝ ኖ ማማ መስክነኝ ትርቦኛል። እሺ ቤንስ መሳጋብዘኛ ሁን መሳጋብዛት አለ። ለዚህ አማ በጣም አመሰግናለሁ። እናንተ አመስግኑ ለቤተሰቦቼ ማሪናይ። በቅርቡ ወሎ ላይ ጠብቁን ጠብቁን። ሁላችሁ በወሎ በሰሜን ወሎ ተፈናቀሉት ወንድሞቼ ተራበዋሉና ለነሱ እንደርስላችኋል። በቅርቡ ማሪናት ትጠገቢ ወሎ ላይናት እንወዳችኋለን። አብቀን ሁላችሁ ባይ